አሹ ዳይፐር እንደሆነ ስሙ ታውቃለህ? አታውቅም። ሞዴስ ነበር የሚመስለኝ። ሂድበት

ይሄ ሰው ሲጀመር፣ ወላሂ ሰው ሲደብረው ሲደብረው ነው የሚመጣው። የሆነ ልጥቅ የተፈጠረ ሰው ነው። ወላሂ ለእኔም እኮ እሱ ነው ሰው ያደረገኝ። ጋይስ አርሴናል፣ ምንድን ነው የምትስቀው አንተ? ጥርስ ይርገፍናል። የሆነ ነገር አታደርግም እንደ

ግን ቀጥ አድርጋታ ወይ ኮፍያ ይኖራት ምንድነው? እንደ አዲስ ጣንቋ ይጀምራል። ይሄ ኮፍያ ወላሂ አንድ ሺ 1 ሺ 600 ብር ነው የገዛኋት። ግላብ ልልቀቅ፣ እንደ ግላብ ይለቀቅ። ኧረ ያስፈልግም። ይሄ ኦኬ፣ ኦኬ ላይ ትቆያለህ አንተ ማህይም። ሰው ለም እ አማን የሚባለው ማናባህ ነው የሚሰጥህ? ሊሞት ነው የመጣው አይደለም። ስማኝ አምኖበት ሊሞት ነው እንጂ አሁን አሁ ሁሉም ገሜር እኮ ካልተገደልኩ ካልሞትኩ እያሉ ነው። አማን ደግሞ በመሞት ልታማው ነው እንዲምጠፍራ

እስቲ ሂዱበት! አረ በቃ ሰውዬ አይደርሱም። ይደርሱን በእናትህ፣ በቃ እንጂ በኢየሱስ ሰውዬ ሆነኛል። ሰውዬ አሽ ናቸው። አየሽ ግን አይደል? አየሽ አይደል? ማርቴ

ሴትዮ አንቺ ቀምሰሽ የለቀቅሽው ባልም ወንድም የተባረከ ነው እያልሽ ነው፣ ሌላ ሴት ቀናታል እያልሽ ነው። አላገባንም። የሁሉ ግርት ጋር ፉልፉል አለ። ምንድን ነው ያጀማ ግላብ አልፈልግም እያለ ነው እንግዲህ። እኔ አንተ አይደለም ሁላችን ሁላችን ሁላችን። ኧረ ታብና አዝጋጅ ምን እየጠበቅን ነው? ታዚህ ቤት እንዳለ ወይ ገልብጬ ልምጣ መሰለኝ። ወይ ታብታብ አድርጉ ወይ ውጡ። አሁን የራሴ ልገለብት ነው። አባቴ ሙት አንበሳ አወርድልሃለሁ። ይቀጣል ወይ ስማኝ፣ ቦቼ በጌመር ትቀጣለህ። ማነው እሱ? በጌመር ትቀጣለህ። ወይ መጀመሪያ አንበሳ ከወረዱልኝ ማርያምን እቀጣለሁ።